በኢፌድሪ የትምህርት ሚኒስቴር የገንዘብ ድጋፍ በ59 ሚሊዮን ብር ለሚገነባው ሞዴል ሁለተኛ ደረጃ ትምህርት ቤት የመሰረት ድንጋይ በኢፌድሪ ትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋና በማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር በክቡር አቶ አንተነ ፈቃዱ ተቀመጠም። ትምህርት ቤቱ በተያዘለት የጊዜ ገደብ ግንባታው ተጠናቆ አገልግሎት መስጠት ሲጀምር በዞኑ የትምህርት ጥራትን ለማሻሻል እየተከናወኑ ላሉ ተግባራት አጋዥ እንደሚሆንም ተገልጿል። የመሰረት ድንጋዩን ያኖሩት የኢፌድሪ ትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ አሁን ላይ ያለው የትምህርት ፖሊሲ ሁሉም ኢትዮጵያዊ የኢትዮጵያዊነቱ መገለጫ የሚሆነው እኩል የትምህርት እድል ሲያገኝ ነው በሚል በሀገሪቱ በሁሉም አካባቢዎች ትምህርት ቤቶችን በመገንባት ጥራት ያለው ትምህርት ለሁሉም ለማድረስ እየተሰራ ነው ብለዋል። ትምህርትን በሚመለከት አሁን ያለው የመንግስት አጠቃላይ ፖሊሲ ተጫፍጫፍ ሁሉም ኢትዮጵያዊ የኢትዮጵያዊነቱ መገለጫ የሚሆነው እኩል የትምህርት እድል ሲያገኝ ነው በሚል ሁሉም ቦታ ትምህርት ቤቶች በመስራት እየሞከር ነው። በተቻለ መጠን ቅድሚያ የምንሰጠው በቂ ትምህርት ቤት የሌላቸው ወይም በጣም ተፋፍገው የሚማሩ ተማሪዎች ያሉባቸው፣ የትምህርት ጥራት በአብዛኛው የተበላሸባቸው ቦታዎች ላይ አጽኖት ሰጥተን እንሰራለን። የትምህርት ሚኒስቴር በሀገር ደረጃ ከሚያስገነባቸው ሰላሳ አንድ ሞዴል ሁለተኛ ደረጃ ትምህርት ቤቶች ለማስገንባት ስራዎች መጀመራቸውን የጠቁሙት ፕሮፌሰር ብርሃኑ ነጋ የሚገነቡት ትምህርት ቤቶች ማሟላት ያለባቸውን መሰረተ ልማቶች ሁሉ ያሟሉ ናቸው ሲሉም ገልጸዋል። የሚገነባው ትምህርት ቤት በተያያዘለት የጊዜ ገደብ ተጠናቆ ተገቢውን አገልግሎት እንዲሰጥ ይሰራል ያሉት ሚኒስትሩ ለትምህርት ቤቱ አጠቃላይ ግንባታ ከ አምስት መቶ ዘጠኝ ሚሊዮን ብር በላይ ወጪ የሚደረግበት መሆኑንም ተናግረዋል።

የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ ክቡር አቶ አንተነ ፈቃዱ በሀገሪቱ የተካሄደውን የትምህርት ማሻሻያ ፖሊሲን ተከትለው በዘርፉ በርካታ ስራዎችን ተግባራዊ በማድረግ በአዲሱ የትምህርትና ስልጠና ፖሊሲ የፈተና አስተዳደር ስርዓት ላይ ለውጥ በመደረጉ ወደ ከፍተኛ የትምህርት ተቋም የሚገቡ ተማሪዎች ቁጥር እየቀነሰ መምጣቱን ገልጸው ይህንን ለማስተካከል እየተሰራ ነው ብለዋል። እንደ ሀገራችን ትምህርት ባለፉት ዓመታት ከፍተኛ ስብራት ገጥሞት ይህንንም መንግስት ተረድቶ የትምህርትና ስልጠና ፖሊሲ ተሻሽሎ ባለፉት ሁለት ዓመታት ሶስት ዓመታት በርካታ ስራዎች እየተሰሩ ቆይቷል። በተለይ በአዲሱ ትምህርትና ስልጠና ፖሊሲ የፈተና አስተዳደር ለውጥ ከተደረገ በኋላ ተማሪዎች ወደ ዩኒቨርሲቲ የሚገቡ መሆኑ ከስምንተኛ ክፍል ወደ ዘጠነኛ ክፍል የሚያልፉ ተማሪዎች ቁጥር እጅግ በጣም ዝቅተኛ ሆኗል። ይህን ተማሪዎች ያሉበትን የእውቀታቸውን ልክ ወይም የእውቀታቸውን ደረጃ የሚያሳይ መሆኑን እኛም በደንብ በተጨባጭ አይተናል ማለት ነው። ተማሪዎች ሳይኮርጁ በጥብቅ ዲሲፕሊን በመመራቱ በራሳቸው መስራት ሲጀምሩ በጣም ነው የቀነሰው። ይህም ያለንበት የእኛ ትምህርት ያለበትን ደረጃ የትምህርት ጥራት ያለበትን ደረጃ ያሳየ ነው። ይህንንም ለማስተካከል ባለፉት ሁለት ሶስት ዓመታት በጣም ትልቅ ስራ እንደ አገር እየተሰራ ነው ያለው። እንደ ክልላችንም እየተሰራ ነው ያለው። ስለዚህ ይህንን የተጀመረውን የትምህርት ጥራት የማስጠበቅ ስራ ሁላችንም አጠናክረን የምንቀጥል ይሆናል። የገጠመንን የትምህርት ስብራት ለመጠገን ከሚያስፈልጉ ጉዳዮች ዋነኛው ደረጃቸውን የጠበቁ ትምህርት ቤቶችን መገንባት ነው ያሉት ኃላፊው፣ ችግሩን ለመቅረፍ በክልሉ በትምህርት ለትውልድ ንቅናቄ የብረተሰቦት ተሳትፎ ከፍተኛ በመሆኑ የትምህርት ቤቶችን ደረጃ ለማሻሻል የተጀመረው ጥረት ተጠናክሮ እንደሚቀጥልም ጠቁመዋል። ይህንንም ለማስተካከል ባለፉት ሁለት ሶስት አመታት በጣም ትልቅ ስራ እንደ አገር እየተሰራ ነው ያለው እንደ ክልላችንም እየተሰራ ነው ያለው ስለዚህ ይህንን የተጀመረውን የትምህርት ጥራት የማስጠበቅ ስራ ሁላችንም አጠናክረን የምንቀጥል ይሆናል። እንደ ክልላችንም እንደ አገርም እየተሰራ ነው ያለው። ከዛ ባሻገር ለትምህርት ጥራት አንዱ መሰረታዊ ነገር ደረጃውን የጠበቀ ትምህርት ቤት ነው። እንደ ክልላችንም ደረጃቸውን የጠበቁ ትምህርት ቤቶች እጅ በጣም ዝቅተኛ ናቸው። የሁለተኛ ደረጃ ትምህርት ቤቶች ስታንዳርዱን ያሟሉ ትምህርት ቤቶች ከመቶ አርባ ስምንት ናቸው ከአንደኛ እስከ 2 ከአንደኛ እስከ መካከለኛ ደረጃ 19 ፐርሰንቱ ብቻ ናቸው ደረጃቸውን ያማሉት ይህ ማለት የኛ ትምህርት ቤቶች ደረጃቸው በጣም ዝቅተኛ ናቸው ማለት ስለዚህ እንደ አገርም ትምህርት ቤቶቻችን ያሉበት ደረጃ ታውቆ የትምህርት በትውልድ ንቅናቄ በይፋ 2015 ዓ.ም ተጀምሮ 2016 እንዳገራችንም እንደክልላችንም ንቅናቄ ተካሂዷል። በዚህ አመትም ለክላችንም ንቅናቄ የትምህርት ዘርፍ ተካሂዷል። በዚህም ህብረተሰቡ ትልቅ አስተዋጽኦ እያበረከተ ነው ያለው። ነገር ግን ትምህርት ቤቶቻችን ካሉባቸው ደረጃዎች አንፃር ስናይ በጣም ከፍተኛ ሀብት ነው የሚፈልገው። ስለዚህ የሚቀጥሉትን ዓመታት በተከታታይ ማህበረሰባችን እያሳተፍን የትምህርት ቤቶቻችንን ደረጃ ማሻሻል ጊዜ የሚሰጠው አይደለም። በደቀካካይነትም የምንሰራው ነው። የከምባታ ዞን ዋና አስተዳዳሪ አቶ አረጋሸቱ በብልጽግና ፓርቲ የሚመራው መንግስታችን ባለፉት ሰባት የለውጥ ዓመታት በትምህርት መስክ ያጋጠመን ስብራት በተለይም የትምህርት ጥራት ችግር ለመፍታትና የተማሪዎችን ውጤት ለማሻሻል ዘርፈ ብዙ ተግባራትን እያከናወነ ካለው ተግባራት መካከል የትምህርት ቤት መሰረተ ልማቶችን ማሻሻል አንዱ ነው ብለዋል። በዱራሜ ከተማ የመሰረት ድንጋይ የተቀመጠለት ሞዴል ሁለተኛ ደረጃ ትምህርት ቤት ትምህርት እሴቱ ለሆነው ህዝብ የተሰጠ ትክክለኛ የእውቅናና ሽልማት መሆኑን የጠቆሙት ሚኒስትር ሮ አቶ አረጋሸቱ የሞዴል ትምህርት ቤት ሀሳቡን ላመነጩ ትምህርት ቤቱ በዱራሜ ከተማ እንዲገነባ ለወሰኑና አመራር ለሰጡ አካላት ምስጋናቸውን አቅርበዋል። መንግስት ባለፉት ሰባት አመታት በትምህርቱ መስክ ያጋጠመንን ስብራት በተለይም የትምህርት ጥራት ችግር ለመፍታትና የተማሪዎችን ውጤት ለማሻሻል ዘርፈ ብዙ ተግባራትን እያከናወነ እንደሚገኝ ይታወቃል። ከእነዚህም ተግባራት መካከል የትምህርት ቤት መሰረተ ማቶችን ማሻሻል አንዱ ነው። ዛሬ በዱራሜ ከተማ የመሰረት ድንጋይ የሚጣልለት ሞዴል ሁለተኛ ደረጃ ትምህርት ቤት የትምህርት ስብራትን ለመጠገን እንደሀገር እየተከናወኑ የሚገኙ ተኮራት አንዱ አካል ነው። ትምህርት እሰቱ ለሆነ ሕዝብ የተሰጠ ትክክለኛ ስጦታ ስለሆነ ትምህርት ቤቱ በዱራሜ ከተማ እንዲገባ ወሰኑ አመራር ለሰጡ አካላት ሁሉ ያለኝን ልባዊ አድናቆትና ምስጋና በራሴና በዞን አስተዳደር ስም እንዲገልጽ ይፈቀደልም። ትምህርት ቤቱ ተገንብቶ አገልግሎት መስጠት ሲጀምር የተማሪ ክፍል ጥምርታን በማሻሻል የትምህርት ጥራቱን ለማረጋገጥ ከማገዙም በላይ በዞኑ የተጀመረውን የትምህርት ቤቶችና የተማሪ ውጤት ታድሶ ከግብ ለማድረስ ድርሻው እጅግ የጎላ ነው ያሉት ዋና አስተዳዳሪው የትምህርት ቤቱ መገንባት አሁን በትምህርት ዘርፍ የገጠመንን ውድቀት ለማከም አይነተኛ ፋይዳ ያለው በመሆኑ ግንባታው እስኪጠናቀቅ የግንባታ ስራውን ለመስራት ካሸነፈው ተቋራጭ ጋር አብረን የምንሰራ ይሆናል ሲሉም ተናግረዋል። ብ አገልግሎት መስጠት ሲጀምር የተማሪ ክፍል ጥምርታን በማሻሻል የትምህርት ጥራትን ለማረጋገጥ ከማገዙም በላይ በዞኑ የተጀመረውን ትምህርት ቤቶችና የተማሪ ውጤት ታድሶ ከግብ ለማድረስ ድርሻው በእጅ የጎላ ነው። ትምህርት ቤቱ መገንባት አሁን በትምህርት ዘርፍ የገጠመንን ውድቀት ለማከም አይነተኛ ፋይዳ ያለው በመሆኑ ግንባታው ተጀምሮ እስከሚጠናቀቅ የግንባታ ስራውን ለመስራት ካሸነፈው ተቋራጭ ጋር አብረን ለመስራት ቁርጠኛ አቋም ያለን መሆናችን እና በእያንዳንዱ ጉዳይ በጋራ የምንሰራ መሆኑን በዚህ አጋጣሚ ማረጋገጥ እፈልጋለሁ።